ከባለፈው የሩት ታሪክ የቀጠለ ነዋሚንም የመጣችበት አገር እግዚአብሔር እንደባረከው ስትሰማ ወደ መጣችበት ለመመለስ ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ነዋሚንም ልጆቿ ወይ ተመለሱ። አገራቸው ሞዓብ ስለሆነ ሩትና ኦርፋ ሞዓባውያን ነበሩ። ሞዓባውያን ማናቸው? በዘፍጥረት 19 ላይ እንደተጻፈው በሶዶም እና ጎሞራ ተብለው በሚጠሩ ሁለት መንትዬ ከተሞች ውስጥ በነበረው አጸያፊ ስነ ምግባር በጎደለው ማህበረሰብ ውስጥ አንድ ሎጥ የሚባል ሰው ነበር። በእግዚአብሔር ፊት ትክክለኛ የሆነ ሰው ነው። እግዚአብሔርም መላእክቶችን ልኮ በተለይ አንድ መልአክ ልኮ የሎጥን እጅ በመያዝ ቤተሰቡን ከሚጠፋው ከተማ ታደገው። ሎጥም ከሁለት ሴት ልጆቹ ጋር ከዚህ እሳት ሲተርፍ ባለቤቱ ዞር ብላ በመመልከቷ የጨው ሐውልት ሆና ቀረች። ሎጥ ግን በስተ መጨረሻ ከሁለት ሴት ልጆቹ ጋር ይሸሻል። በጊዜው የሚቀፍ ነገር ሆነ። በዚያን ጊዜ አንድ ሴት ባልና ልጆች ከሌላት መጨረሻዋ ድህነት ይሆናል ተብሎ ስለሚታሰብ፣ ሴቶቹም በሰዓቱ ለኑሮዋቸው በወንዶች ላይ ጥገኛ የነበሩ በመሆናቸው የሎጥም ሴት ልጆች ሶዶምና ጎሞራን ከአባታቸው ጋር ጥለው ሲወጡ የሚታሰበው እነሱ ያሰቡት ሶዶምና ጎሞራ ሲጠፋ ወንድ የሚባልም በዛው ይጠፋል በማለት ባል የሚባል አናገኝም ሲሉ፣ መጽሐፍ ቅዱስ እንደሚነግረን እጅግ አጸያፊ ነገር ሆነ። እነዚህ ሁለት ሴት ልጆች አባታቸውን በማስከር አንደኛዋ ከአባቷ ሞዓብ የተባለ ልጅ ስትወልድ፣ ሌላይቱ ደግሞ ቤንአሚ የተባለ ልጅ ትወልዳለች። ከቤንአሚ ዘር ሀረግ አመናይት የሚባሉት ሲመጡ፣ ከሞዓብ ዘር ሀረግ ደግሞ ሩትና ኦርፋ ናቸው ከሚገርም የእግዚአብሔር የማደስና የመለወጥ ሂደት የሩትን ታሪክ ስናጠናቅቅ የምናየው ይሆናል። ስለዚህም ሞዓቦች ከቤተሰብ ውጭ በሆነ ትዳር ሳይሆን በራስ ቤተሰብ ውስጥ በሆነ ግንኙነት የተፈጠሩ ሰዎች ናቸው። የኮሞዝ ህዝብ ተብለውም ይጠራሉ። የኮሞዝ የአምልኳቸው አንድ አካል ሕፃን ልጅ መሠዋት ነው። በዘዳግም 23 3 ላይ መጽሐፍ ቅዱስ እንደሚነግረን ሞዓቦች እስከ አስር ትውልድ ድረስ ለዘለዓለም ወደ እግዚአብሔር ጉባኤ አይግቡ ይላል። እግዚአብሔር ራሱ ሞዓቦች ወደ እግዚአብሔር ጉባኤ እንዳይግቡ እገዳ አድርጎባቸው ነበር። ከአይሁድ ጋር በነበራቸው ዝቅተኛ ቦታ እየተገለሉም ነበር። ኑዖሚንም ለልጆቿ ለነበሩ ሚስቶች እየነገረቻቸው ያለው እዚህም አገር ያሉት ሕዝባችሁ ሆነው ሳለ ከሞዓብ ሆናችሁ ከእኔ ጋር ወደ ቤተልሔም አትሂዱ እዚሁ ቅሩ ብላ ትመክራቸዋለች። ሳመቻቸውም እየጮውም አለቀሱ። እነርሱም ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ኖዋሚንም ልጆቼ ሆይ፣ ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በወዲ ያሉኝን የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬያለሁ። ከእናንተ ሐዘን ይበልጥ የእኔ ይብሳል አይነት የኖዋሚንም ሕይወት በምሬት ተሞላ ነበር። ራሷም እኔ መራር ስለሆንኩ ኖዋሚን አትበሉኝ የምልበት ስፍራ አለ። ሕይወቷ ያመረረ ሴት ናት። ሩት ምዕራፍ አንድ ቁጥር 14 ላይ ኦርፋም አማቷን ሳመች፣ ሩት ግን ተጠጋች ይላል። አንዳንድ ሰዎች ይስሟቹና ዞር ይላሉ፣ ልክ ኦርፋ እንዳደረገችው። ይሁዳም እንዲሁ ነው ያደረገው ስሞ ዞር ማለት። በሕይወታችሁ አንዳንድ ሰዎች ይስሟቹና ዞር ይላሉ፣ ታማኝ ወይ እውነተኛ ጓደኛ አይደሉም። ሩት ግን ከኖአሚን ጋር ጥብቅ ቃለች። ኑዖሚንም ቁጥር 15 ላይ እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሻለቻት። ብዙ ጊዜ ሰዎች በሰርግ ላይ ወይ በአንዳንድ ክስተቶች የሚጠቀሙትን ቃል ሩት ተናገረች። ወደምትሄጅበት እሄዳለሁና በምታድሪበትም አድራለሁና፣ እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። አምላክሽም አምላኬ ይሆናል። በምትሞቺበትም ስፍራ ሞታለሁ በዚያም እቀበራለሁ። ቁጥር 18 ላይ ነዋሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ማሯት ተወች ሳይሆን ሩት የተናገረችውን ተቀበለች። ሲቀጥልም ቁጥር 19 ላይ ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ነዋሚናትን እያሉ ተንጫጩ። ካስታወሳችሁ ቤትልሔምን ለቃ ከሄደች ኖዓሚን ዐሥር ዓመት ሆኗታል ለዚህም ነው እርግጠኛ ያልሆኑት እሷ ኖዓሚን ናት ሆይ የኖዓሚንን ልብ ስናይ ኖዓሚንም አትበሉኝ ማራ ብላችሁ ጥሩኝ ማራም ትርጓሜው መራራ የሚል ነው ኖዓሚንም ማለት አስደሳች ሆኖ ሳለ አስደሳች አትበሉኝ መራራ በሉኝ ሁሉን የሚችል አምላክ አስመርሮኛልና ከዐሥር ዓመት በፊት ስወጣ በሙላት ወጣው። በሙላት አይደለም የወጣችው፣ በረሃብ በችግር ሁኔታ እንጂ። እግዚአብሔርም ወደ ቤቴ ባዶዬን መለሰኝ፣ እግዚአብሔር አዋርዶኛልና፣ ሁሉንም የሚችል አምላክ አስጨንቆኛልና፣ ኑዖሚንም ለምን ትሉኛላችሁ አለቻቸው። እያለችም ያለችው እግዚአብሔር ሕይወቴን አብላጭቶታል። በሙላት ከቤተልሔም ወጣው ስትል እግዚአብሔር በሙላት አወጣኝ አላለችም። መጥፎ ነገር ብቻ ሲገጥማት እግዚአብሔርን ስም ጠቀሰች። እንደዚህም ብዙ ሰዎች አሉ። መጥፎ ነገር ሲገጥም ከእግዚአብሔር ጋር ማያያዝ፣ ጥሩ ነገር ሲገጥም ደግሞ የእግዚአብሔርን ስም መርሳት። ቤተሰቧን አጣች፣ ባሏም ሞተ፣ ሁለት ወንድ ልጆቿ ሞቱ። ቤት፣ ምግብ፣ ገንዘብ፣ ተስፋ የላት። ይህን ሁሉ ሰው ሲያጣ ተስፋ ይቆርጣል። መዝሙር አሥራ ሦስትን ስንመለከት ዳዊትም ለመራራ ነፍሱ የተናገረው ነገር አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼ ፊትህን ከእኔ ትሰውራለህ? እስከ መቼ በነፍሴ መካከራለሁ? ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላዬ ይንጓደዳል? መዝሙር 22 ላይ ደግሞ ራሱም ዳዊት አምላኬ አምላኬ ለምን ተውኸኝ? እኔን ከማዳንና ከጩወቴ ቃል ሩቅነ። ይህንንም ክርስቶስ በመስቀል ላይ ሳለ የተናገረው ነው። አምላኬ በቀን ወደ አንተ እጠራለሁ፣ አልመለሰልኝም፣ በሌሊትም እንኳ እረፍት የለኝም። ሩት ያለ አገሯ ኑዖሚን ወደ ቀድሞ አካባቢዋ ቤተልሔም ተመልሰው ያጋጥማቸውን በሚቀጥለው ፕሮግራማችን ላይ በጥልቀት እናየዋለን።